አው ሚዲያ ላይ ስለረዳው ነበር። ዛሬ አምስት ምናምን አረተው ታሞ ነበር ታሞ አይደለም የነበር ዳድ ቆይ ነው ፓስተር ሶፊ ነው እንኳን አክብሬ ነው የመጣሁት። እኔ እውነት መስሎኝ የታመመ የጠየቀ ገነት መንግስት ሶስት ይገባል በሚለው የወንጌል ቃል መሰረት ታሟል ገንዘብ ልልክ ነበር። እንዴት ነው የሰውዬ ለማንኛውም እኔ ፓስተር ዳድ አስር ሺህ ብር አስገብቼለታለሁ፣ ይታክም። ገብቷል? ገባልህ? ውጣ፣ እናየው። ውጣ ውጣ ኤክሷን ካት እናውጣና፣ ያው ምናልባት ከስንቄ ባንክ ወደዛ ስለሆነ ሊቆይበት ይችላል እንጂ ከስንቄ ባንክ ነው ትራንስፈር ያስደረጉበት። ማክሰኞም አይደርስማ። አይ አይ አሁን ልኳለን ብለውኛል። ልኬዋለሁ እኮ እኔ ራሴ አለ። ስሊፑ ማሳየት ይችላል። ስሊፕ ብታደረግ ነው የሚሻለው። ችግር የለም እንግዲያውስ፣ እንደዛ ከሆነ ደግሞ ዲቫይን ሾሌ ልቅረባ። እንዴ አልገባም። ምን ትልቅ ሰው ነኝ፣ ውሸት አልወድም። ዲቫይን ሾሌ ከፈለግ መጥቼ መናገር እችላለሁ። ሞባይል ባግ ይጠቀማል። ይጀመርስ አይ አይ፣ ነው ነው። እኔ ልኬያለሁ እንትን ነው ከሌላ አዘር ባንክ ስለሆነ ቆይቶ ነው እንጂ የሚሆነው ልኬዋለሁ። ግን አስፈላጊ ከሆነ ዲቫይን ሾሌ ቀርቤ ማስረዳት እችላለሁ። ጉዳይ ጸደይ ባንክ ናክለት ወንድማን ከጸደይ ባንክ አሁን የገባውስ እንዴት ላድርግ? አረ ተው፣ በእግዚአብሔር የምር አሞታል እኮ ልጁ። መስጋብር ምሽላል ነው ማገዝም አልቻልም። እሺ ሶፊ አራ ሶሪ ያገዝ ምንድን ነው አንተ? ኦ እንዴ ነቢይ መጣ። ኢብራሂም እንኳን ደህና መጣህ። አንድ የሚውት አድርጉ። በጣም የተወደደ እግዚአብሔር ሰው ነው ኢብራሂም ማለት። ብዙ ያገለገለ ነው። ብዙ ሰዎችን ሰፖርት ያደርጋል። ራጂ እስኪ አካውንትህን ንገረው ለኢብራሂም፣ ቶሎ በል። አንድ ሺህ ኢብራሂም ያዝ። ኢብራሂም አንድ ስልክ ነው ያለኝ። አካውንቱን ሊላክና በኋላ ትገባል። አይ አይ ምንም ሚኒማይዝ አድርገው ሞክር። አውራ አካውንትን አውራ አንተ 156 156 11 ፕሮፌት ዳዊት ስንት ብር አስገብተሃል? አስገባለታለሁ። እርሶማ አንተማ ብላል። አረ ፕሮፌት ዳዊት ከላይ ያለው ለዚህ ሲሆን ሚዩት ነው አይደል? አከፍትም። ሁለተኛ እዚህ ትመጣለህ፣ ትመጣለህ። ሁለተኛ ቆይ፣ አባላቸው ነው ዳር ለምታ ወርዶ ትላንትና እኮ እሱ ነው መጀመሪያ ያገዘልህ። የትላንትናውን ልጅ ማን ነው ፕሮፌት ዳዊት? እኔ እንጃ ነው። ማን ነው እያስገቡልህ ነው? እዚህ ጋር ልጅ ነው ያ እንትኑን ከእስራኤል ጋር የነበረው ልጅ። እኔ አላወኩም። በናት ኢንፎርሜሽኑ፣ ኢብራሂም፣ ኢብራሂም ዳድ እያስገቡልህ ነው፣ ራጂ። እዚህ ጋር ኮሜንት ላይ ደግሞ ለምን ታከላከላለህ? ሲገቡ ቦታ አስገባቸው፣ ይስጡ። ፓስተር ብርሃን መጣ። በጣም የተወደደ ፓስተር በኃይሉ፣ ፓስተር በኃይሉ ምትት እንደዚህ ትቀልዳለህ? እንደ እኔ አስገብቻለሁ። ከስንቄ ባንክ ነው ይደርሳል። ምንድን ነው አስባለት። አሞኛል እያለ ነው ፓስተር፣ አሞኛል እያለ ነው ራጂ ድሪባ በቃ ያው እንግዲህ ፌጦና እንትን ለሱ ጨቅጭቆ ይጠጣ። ኖ ኖ ፓስተር፣ እንደዛ አይደለም። ግራዋ ግራዋና ሀረግሬሳ አንድ ላይ አድርጎ በጨው ዝንጅብልን ጨመር አድርጎ ነው ፓስተር፣ እንደዛ ነው። መድኃኒት ይሻላል። ፌጦ ምናምን አይሻልም፣ ከተማ አይገኝማ። እናንተ ግን አሟችሁ አውቃል? ታማችሁ ታውቃላችሁ? ግን ታማችሁ ታውቃላችሁ? አሟችሁ አውቃል? ህመም እንዴት ነው? እኔ አሁንም በሽተኛ ነኝ ሶፊ። እኔ አሁንም በሽተኛ ነኝ። በካሜራ ወጥቼ ዳሳይ እንደታመምኩ ነኝ ሶፊ፣ እንዳመመኝ ነኝ። ጌቱ ጋር ያመመ ያመመኝ እዚህ ውስጥ ነው ሰንድሮ ግን ምንም ሰው ጠፋ ራጂም ዘግቶ ጠፋ ጠፋ እኮ እናንተ ናችሁ እኔም እኮ ሰሞኑን አሞኝ ነበረ ቡዳ በልቶኝ ምናልባት ጠቋር ሊሆን ይችላል። ፓስተር ጠቋር የሚባል አለ፣ አዳልሞቴ ጥላወጊ ምናምን የሚባል አለ። እና ምናልባት እነዚህ ከሆኑ ምናልባት ቢመረመር የምታነብላቸው መጽሐፍ አለ እንደዛ ከሆነ ጦቃር በምርመራ ይወጣል እንዴ? እ